በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 25 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ መጋቢት 25። በዚህች ቀን ከሰባ ሁለቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የወርትን ሕግ ጠብቀው ናቸው። እርሱም ስራዎቹን ባየ ጊዜ፣ ትምህርቶችንም በሰማ ጊዜ ጌታችንን ተከተለው ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንን በሀገረ ናይን የመበለቲቱን ልጅ ባስነሳ ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ስል የነበረ የአይሁድ የግፋናት ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ክርስቶስ ደቀ መዝሙሩ ሆነ ሆነ እንጂ ጌታችን ኢየሱስ ክርስቶስ ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል ብዙ ሀገሮች ውስጥ አስተማረ። ሐዋርያትን በሀገረ አቴና ኤጲስቆጶስ አደርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትን ማጠመቃቸው በትምህርቱና በምክሩ እውቀት እንዲያደርባቸው አደረጋቸው። በትምህርቱን ከደወ ሥጋ ከደወ ነፍስ ፈወሳቸው። ተጋድለውኑ በፈጸመ ጊዜ በሰላም አረፈ እድ በደል በድል አድራጊነትም የክብር አክሊል ተቀበለ። መላ ዘመኑ ሰባ ዓመት ነው። በይሁድ ህግ 29 ዓመት በክርስትና ህግ 41 ዓመት ኖረ። እናው የከበረ ሐዋርያ ጳውሎስም በመልእክቶቹ አስተውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አምን። መጋቢት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አንሲፎሮስ ሐዋርያ፣ ከሰባ ሁለቱ አርድእት አንዱ። ወርኀዊ በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማድዮስ ሶርያዊ፣ አቡነ አቢብ አወይ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። ከጥንት ጀምሮ እግዚአብሔር በብዙ ዓይነትና በብዙ ጐዳና ለአባቶቻችን በነቢያት ተናግሮ፣ ሁሉን ወራሽ ባደረገው ደግሞ ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እርሱ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ዕብራውያን ምዕራፍ አንድ ከቁጥርም አንድ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሀይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክትን እያሳስቡ በችግረ ጊዜ የሚያቀርብልን ምስጋና ተቀበል እናንተንም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን ትጉሃን፣ መላእክት ቁጽዋን፣ ደናግን እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት፣ አዘጋጅተው ብራና ደምጦ የጻፈና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በርጋታ መንፈስ እና በተመስተወልና አዳመጠ በደለኛን ሁሉ የምታስምር የጌታ እናት የማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ ክቡር አሜን። ይቆየ